የአንድ የስዕል ስራ ዋጋ ስንት ነው? ባለሙያ ያልሆንን በሺዎች በሚሊዮኖች ሲገዙ ሲሰጡ፣ በአንድም በሌላ መንገድ ከሰማነው ግን ውድ ነው እንላለን። እኔ ውድ ነው ላለሁ የስዕል ስራ ግን ውድ ነው። ከዓለም አቀፍ ገበያ ልምዱ እንጀምር። እንግዲህ በዜናም በኦክሽንም በጨረታ ማለት ነው፣ በመሳሰለው እነ ፓውሎ ፒካሶ እነ ቫንጎ ምንም በቃ ዓለም ላይ ሊቃን የሚባሉ ትልልቆቹ ሰአሊያን ስራዎች ሲሸጡ ሰምተናል፣ አንብበናል፣ አይተናል። ለምሳሌ አንድ የቢቢሲ አንድ ዶክመንታሪ ሰርቶ የአንድ ኦይል ፔንቲንግ ዋጋው አንድ ደሴት ይገዛል ሲል ሰምቻ፣ ሜታፈሩ ደስ ስላለ ንጽጽሩ አንድ ፔንቲንግ አንድ ደሴት ይገዛል ሲሉ ሰማለው። ፕራይስለስ ነገር ነው። ገበያው በጣም ብዙ ነገር አለው። ፖለቲካልም ነው። ሳም ሀው ስዕል የሚበላ የሚጠጣ መኖሪያ ቤት የሚሆን አይደለም። አሁን ያለው የዓለም የስዕል ዋጋ ግን ባለሙያዎቹ ቢያንስ ሰው እንጂ አይበዛበትም ለሚሉት እኛ የተገረምንበት የተደነቅንበት የገበያ ዋጋ የሚወሰነው ደግሞ እጅግ በተወሳሰበው የጥበብ ዓለም ፖለቲካ ነው። የስራዎቻቸው ዋጋ ላይሆን ይችላል ሚሊዮን ፖለቲካቸው ዋጋ ይሆናል። የሥነ ጥበቡ ስራ በመሃል ምን ይሆናል? ኪነ ጥበቡ ምክንያት ይሆናል እና ፖለቲካ በሱ በኩል ያልፋል በዚህ ዘመን ላይ ለዚህ ነው። እንደ ድሮ አለም ወጥ ወጥ የሆነ የስነ ጥበብ ታሪክና ቫሊው አይደለም ያለው እስከ አራት መቶ ሚሊዮን አውጥተው የሳውዲ ሀብታሞች ትንሽ የልሆነ አንድ ሮዳቤንችን ስዕል ኦን የሚያደርጉ የገዙና ያላቸው አሉ። እዛ አካባቢ ሰዎች የስነ ጥበቡን ጥልቀት ተረድተው ወይም ለስነ ጥበቡ ባላቸውን እንትን ሳይሆን እሱ ምክንያት ሆነው የእነሱን ትልቅነት ጥረት ነው የሚያሳየው። ብዙ ፖለቲካል ነገርም አለው። የአርቱ አለም ፖለቲካ እጅግ ውስብስብ ፖለቲካ ነው የሚባለው ሞስት ሶፈስቲኬትድ ፖለቲክስ የሚባለው ፖለቲካ ዘርፍ የአርቱ ፖለቲክስ ነው። ስለዚህ ዛሬ ነጭ መሆን ራሱ የሆነ ሀገር ዜጋ መሆን ከሆነ ስኩል መውጣት የሆነ ሪዮት ዓለም ማራመድ ኒኒ ሁሉ የስዕልን ገበያ ይወስኑታል። የጥበቡ ዓለም ፖለቲካ የስዕል ስራዎችን ዋጋ ከፍም ዝቅም አደረገ። እንደው ከፖለቲካው ውጪ በሙያው በሙያተኞቹ ዋጋው እንዴት ይወጣል? ስነጥበብ የስነጥበብ ስራዎች የሚተመኑባቸው መስፈሪያዎች ኦልሬዲ የተቀመጡ ናቸው። ሰውየው ወይም ቡድኑ ሊሆን ይችላል። ወይም ሰዎቹ ስንት ዓመት በዚህ ሙያ ላይ አጠፉ? እነማን ናቸው? ምን ትምህርት የተማሩ ምን ትምህርት የተማሩ ስል ትምህርት ቤት ሊሄዱ ላይሄዱ ይችላሉ። ትምህርት ከትምህርት ቤት ብቻ አለ የሚመጣው? ምን እውቀት አላቸው? የምን ያህል ዓመት ኤክስፒሪየንስ አላቸው? የት የት ቦታ ተቀባይነት አግኝተዋል? የት የት ቦታ ተስፋፍተው ሀሳባቸውን አሰራጭተዋል? በስራቸው ላይ ምን ያህል አውጥተዋል? ከሕይወታቸው ከኖራቸው ጀምሮ ለስራቸውን ፕሮዲውስ ለማድረግ የሚያወጧቸው ወጪዎች ሁሉ እነዚህ ሁሉ አንድ ላይ ይደመራሉ። ከዚህ በፊት ምን አይነት ኢምፓክት ነበረው በህዝብ በአስተሳሰብ ላይ በጊዜ ላይ ምን አይነት ኢምፓክት ነበረው? ማን ጽፎለት ያውቃል? እነማን አይተው ምን አስተያየት ሰጥተዋል? ከዚህ በፊት በገንዘብ ለውጦት ከሆነ ገበያ ላይ ውሎት ከሆነ መቼ ስንት ብር አውጥቶ ነበረ? ከዚያ በኋላ ምን ሰራ ያን ጊዜ ይናል ከሸጠ ከዛ በኋላ ይናል ምን ይሆናል ዛሬ ያ ገንዘብ እነዚህ ሁሉ ነገሮች ተደምረው የየጠቢቡ ወይም የጠቢባን ቡድኑ ወይም የጥበብ ኢንስቲትዩሽኑ ዋጋ ይለካና ይተመናል በጣም ተወዳጅ ወይም ዋጋውን የሚወስኑት የዘመን መንፈስን ዲፒክት ስለሚያደረግ ይሄ የማይለካ፣ የማይመተረውን፣ የማይሰፈረውን የዘመን መንፈስ የዘመን ሁኔታና ዝማሚያ ተጨባጭ የማድረግ ጉልበት ስላለው እሱን ማሳካት የቻለ ሰዓሊ ዘመን መማረክ የዘመን መንፈስን ዘመንን ቀልብ መያዝ የቻለ ሰዓሊ ስዕል በተለየ ሁኔታ ኮንሲደር ይደረጋል። ዋጋ ይከፈልበታል፣ ኮሌክት ይደረጋል፣ ይሰበሰባል። ሁለተኛው የተለየ ስነ ጥበባዊ ጣዕምና አዲስ የተለየ ስነ ጥበባዊ ቋንቋ ይዞ የመጣ ሰዓሊ በተለየ ሁኔታ ኮሌክት ይደረጋል፣ ዋጋው ከፍ ይላል። ሶስተኛ በሙያው ከፍተኛ ደረጃ ላይ የደረሰ ማሄስትሮ የሚሉት ማለት ነው። ህሩይ የሆነ በሙያው ህሩይ የሆነ ህሩያን ልሂቃን የሆኑ ሙያተኞች ሲሆኑ፣ ፊርማቸው ጠንካራ የሆነ ትርጉም ያለው የፈረሙበት ነገር ተነስቶ የሚራመድላቸው ገናና ሰዓሊያን ሲሆኑ፣ ዋጋው በጣም ከፍ ያለ ይሆናል። አንድ የስነጠ ዋጋ ምን ያህል ዋጋው ይባል ለቀለም ለፍሬም ምናምን የወጣውን ብቻ አስበን ከሆነ ዋጋ የምናወጣው ከወንበርና ከጠረጴዛ የተለየ አይደለም የምናደርገው ዋጋውን። ነገር ግን የስነ ጥበብ ስራ ነው። ስለዚህ በዛ ውስጥ እውቀት በዛ ውስጥ ሀሳብ በዛ ውስጥ ፈጠራ ጉዳይ አለ፣ በዛ ውስጥ ደግሞ እንግዲህ የሚገባው የሳሪ ዋጋ አለ እና ይህን ነገር በዓለም አቀፍ ደረጃ ያለውን ቦታ ባይሰጠውም ነው ተብሎ ግን በግምት ከዛ አንፃር፣ ይህን ያህል ጊዜ ስነ ጥበብ ልምድ አድርጓል። ስለዚህ ከዚህ አንፃር ይህን ያህል ዋጋ ቢሸጥ በሂደት ደግሞ ይህ ደረጃ ይደርሳል በሚል ሳሊው ስዕሉን ሲሰራ ያወጣው ማቴሪያል መጠኑ፣ አንዳንድ ስዕሎች የሚሰሩበት ቁስ ወሳኝ ነው። እንግዲህ በመካከል የስነ ጥበብ አጋፋሪዎች አሉ፣ ዋጋውን ከፍና ዝቅ የሚያረጉ እሱ ማን ነው እንደዚህ ነው እንደዚህ እያሉ ከዛ ፊት የሚሰራ ፕሮሞሽን አለ። ያ ሁሉ ተጨማምሮ ነው ስዕሉን ከፍ የሚያደረገ። ወደ ሀገር ቤት እንመለስ። እንደነ ሎሬት አፈወርቅ ተክሌ፣ ገብረ ክርስቶስ ደስታ፣ አለፈለገ ሰላም ያሉ በዓለም ስማቸው የናኙ ደግሞም በስዕል ስራ ጥበባቸው እንዴት አሰባው እንዴት ሳለው የምንላቸው እጅግ በርካታ ሰአሊያን ያሉንኛ የሰዓሊዎቻችን የስዕል ዋጋ እንዴት ነው? እዚህ ሀገር ምን ከፍ በሚሊዮኖች? እዚህ ሀገር አይሸጥማ። ሌላ ኮ የሚያስደነግጥሽ 350 ሚሊዮን 80 ሚሊዮን ምናምን የሚሸጡ ከሆናቸው ሌላ ሌላ ሀገር የሺ ጥያቄም የለም። እና እዚህ ሀገር የሚያስደነግጥ ገንዘብ የለም ገ ምናልባት አንድ የሆነ ቦታ ላይ አንድ ሚሊዮን ሸጫለሁ ያለ ወጣት ሰምቻለሁ። ከዛ በተረፈ በመቶ ሺዎች ይሸጣል ነው። የሚጋንን ነገርም የለም። ለነገሩ እዚህ ሀገር ይሸጣል ተብሎ ምክንያቱም እንደ ድህነታችን ይሸጣል ጥሩ ነው። ነገር ግን ስዕል መሸጥ ባለበት ደረጃ ለሚሸጠው እና አፈወርቅ ተክሌ እኮ ከፍተኛ ሽያጭ የሚያካሂዱ ሰዎች ናቸው። አሁን ቁጥር ጥራ እንዳትይኝና እንዳልቸገር እንጂ በተለያየ ጊዜ ውጭ ሀገር በተለይ ኢንተርናሽናል ኤግዚቢሽኖች እንደዚህ እንደዚህ ሲያደርጉ ሎካሊ ከሚያደርጉት እንቅስቃሴ የተሻለ ገበያ ያላቸው ትልልቅ ሰዓሊያን ናሉ። በጣም ትልልቅ ሰዓሊያን ናሉ። ሞደስት ነው። ስቲል ግን ትግል ይፈልጋል። እንደ ትልቅነታቸው ይከፍሏቸዋሉ። የምዕራባውያኑ ብትይኝ አይመስለኝም። ፖለቲካል ነው ምልሽ፣ እሱ ነው አይ ቲንክ። አሁን በተለይ እዚህ ከኮረናው ወዲህ እና በኢንፍሌሽኑ በፈጠረው ሀገራችን የባሪያ ሁኔታ ብዙ ቦታ እንደማየው ምንድነው፣ ኮስቱ በዶላር የማስቀመጥ ጉዳይ አለ። እንዳልኩት፣ ኦዲየንሶቹ ብዙ ጊዜ ፎሬነርስ ናቸው። ስለዚህ በቀላል ቋንቋ ለመነጋገር ይቀላል፣ ገበያ ላይ ለነሱ እንዲሁም አበረታች በሆነ መንገድ ባለሀብቶችም ሎካል ባለሀብቶችም አሉ፣ እነሱም ይገዛሉ። ግን ችግሩ የመጣው ምንድን ነው? አሁን ስቱዲዮ ውስጥ አደባባይ ለምሳሌ የወጣበት ዋጋ ሰዓሉንም ደረጃ ለማሳየት አንዳንዴ እንጠቀምበትና ስቱዲዮ ውስጥ ደግሞ ሲመጣ ደግሞ የቤክረው ይመጣል እንደገና ድጋሚ ስራውን መስራት ያስፈልጋል ብዙ ነገሮች አሉና ያን ለመሸፈን ሲባል እዛ ጋር የወጣው ዋጋ ደግሞ እዚህ ጋር እንደገና ተመልሶ ይሻላል። እዚህ ሀገር ምናልባት 50 ዓመት ሲሰራ ይኖረ 50 ዓመት ሲደክም ይኖረ ያወቀ ምናምን ሰው ትናንትና ከተፈጠረ ልጅ ወይም ፕሮዳክሽን ያነሰ ገንዘብ ሲጠየቅበት ልታየ ትችላለሽ። ድንገት ዛሬ ፍሬሽ ግራጁዌት የሆነ አምስት መቶ ሺህ አንድ ሚሊዮን አምጪ ይልሽ ይችላል በስራው ላይ እና እንዲህ ያሉ የተመሳቀሉ ምንም ከጀርባ ፕሬሬኩዚት የሌላቸው ይህንን ሲያደርጉ መኮንን አይደለም ማንም አይረዳቸውም፣ ፕሮዲስ ለማድረግ ሌላ ቀርቶ ፕሮዲስ የሚያደርጉባቸውን መሳሪያዎች ለመግዛት በቂ ሰፕላየር የለም ሀገር ውስጥ። የቅጦ እቃ ነው ተብሎ ከድሮ ጀምሮ የተፈረጀ ነገር ነው። ቢመጣም ታክሶ የት እና የት ነው። ስለዚህ ኦልሞስት የስነጠብ ሰው እንዳይኖር የሚያደርጉ ነገሮች በጣም ብዙ አሉ። ስለዚህ አንድ ቀን ፕሮዲስ ያደረጋትን የዛን ከብሮ መሞት ይፈልጋል ሰው። ማርክ ሮትኮ እኮ የሚባለው አብስትራክት ፔንተር ዝም ብሎ አብስትራክት ፔንተር ፔንቲንግ ነው፣ በተወሰነ ቀለምና በተወሰነ ፎርም ነው የሚሰራው። እና ያዩ ሰዎች በጣም በቀላሉ ሲሰራ ይተው፣ ይህ ስራ ለመስራት ምን ያህል ጊዜ ፈጀ ባህሉት፣ ምናልባት አንድ ቀን ወይ ግማሽ ቀን ውስጥ ላዩት እንደዛ መስሏቸው ነው። እየኖርኩት ምን ያህል እድሜ ፈጅቶብኛል፣ ምክንያቱም ይህን ለመስራት መኖሬ ለዚህ ግባት ስለነበረን ያሉና ለዛ አሁን ስነ ጥበብ ዋጋው ትንሽ ከፍ ብሎ የሚሰማን በኛ ማህበረሰብ ውስጥ ያ የስነ ጥበቡ ባለቤት ያን ስራ ለመስራት ያለፈበት ሂደት እሱን ለመስራት የከፈለው ክፍያ ፊዚካሊ ሆኖ ብቻ አይደለም፣ ኢሞሽናል ሳክሪፋ ያደረጋቸው ነገሮች ሁሉ ቫሊዩ ናቸው። የኢትዮጵያውያን የስዕል ስራዎች በመሸመቱ የውጭ ሀገር ዜጎች ዲፕሎማቲክ ማህበረሰቦች፣ ቱሪስቶች በገበያው በመሪነት የሚቀመጡ ናቸው። ስነ ስዕልን ጉዳይ ብለው የሚሰበስቡ ጥቂት አካላት እንዳሉ ሆነው የኢትዮጵያውያን የስዕል ስራዎች በሌላ ሀገር ዜጋ በስፋት መሸመቱ የዘመኑን የስዕል ስራዎች ለታሪክ እንዳናጣ የሚያሰጋው ነው። የስነ ስዕል ነገር የኢትዮጵያን የዘመን መንፈስ ታሪክ፣ አናናር ሁኔታ፣ ጠባይ፣ ስነ ልቡና የመሳሰለውን ሀገራዊ እና ሰብአዊ ጉዳይ የሚማረክ ነገር ስለሆነ ወደ አገር ውስጥ ማስቀረት የአገር ውስጥ ኮሌክተሮች መፍጠር በጣም ኢምፖርታንት ነው። የመንግስት ተቋማትም፣ ሙዚየሞች፣ የባህል ተቋማት በዚህ ጉዳይ ላይ ኢንቨስት ቢያደርጉ ወደፊት ኢትዮጵያን ከእይታዊ ጥበብ አንጻር ምን ትመስል ነበረ? ልዕልናዋ ምንድን ነው? እንዴት ያስቡ ነበር እንዴት ጠቢባኖቿ ይናገሩ ነበር እንዴት አለምን ህይወታቸውን ይተረጉሙ ነበር ቢባል የምናቀርበው ሰው ፊት እንዳናጣ መሰብሰብ አገር ውስጥ ማስቀረት የሰዓሊያኑን ስራዎች ኮሌክት ማድረግ በጣም ተገቢ ነው ይሄ ካልሆነ ግን አሁን ባለው ሁኔታ ብዙዎቹ ቱሪስቶችም ሌሎችም ዲፕሎማቲክ ኮሚኒቲም ዲዩቲ ሲጨርስ የገዛቸውን ስዕሎች ኮሌክት አድርጎ ስለሚሄድ የሀያ አንደኛው ክፍለ ዘመን እና የሀያኛው ክፍለ ዘመን ኢትዮጵያ የስነ ስዕል ታሪክ ሌላው አለም ነዋሪ ይሆናል ማለት ነው።